የጌታ ጸጋ ይብዛላችሁ፣ የተወደዳችሁ ቅዱሳን፣ እነሆ በየወሩ የጌታን ስጋ እና ደም የምንወስድበት ቀን ደረሰ። የፊታችን እሁድ የካቲት 30 ከጠዋቱ 3 ሰዓት ጀምሮ እግዚአብሔር ለብዙዎች ታምራትን እያደረገ በምስክርነት መጥተዋል። ጌጣ ደም እዚህ ወስደን ነበረ ባለፈውና ሞቷል ስቅ ብሎ በዛው ቀርቷል። ደሙን አፉ ላይ ሳደርግ ነቃ። ስጋው ደሙ በጣም እግዚአብሔር። ሰው አበክሮ ይጸልይ ነበረ። መጨረሻ ልጄ አፍንጫዋ እንደዚህ ታፍኖ ነበር እና ልጆች ግን ተብሎ እዛ ገቡ። እሷ ከዛ ስትመጣ ኮምፕሊትሊ ኪውሮናለች። እኔም እዞ ስር ልክ ያንን በወሰድኩበት ሰዓት ያናቴ ላይ የከበደኝ ነገር ሰውነቴ ላይ የረበሸኝ ነገር ኮምፕሊትሊ ከላይ ላይ ነው የተነሳው። ታዲያ ለእርሶም ከአቅሙ በላይ የሆነ ጥያቄ እንዲመለስሎ በዚህ ቀን ተገኝተው የጌታን ስጋና ደም ይውሰዱ። እሁድ የካቲት 30 ከጠዋቱ 3 ሰዓት ጀምሮ የእግዚአብሔር ሰው ነቢይ ታምሩ ጌታቸው ለጉባኤው በሙሉ እጅ በመጫን የሚጸልይ ሲሆን፣ ጋሎም ቅዱሳን እኔ ነቢይ ታምሩ ጌታቸው እባላለሁ። የክርስቶስ ፈለግ ቤተ ክርስቲያን እሁድ ማለዳ ላይ ከማለዳው ሶስት ሰዓት ላይ እዚሁ እንገናኛለን። ይህም በማለዳ ነው የሚመጣው ጸሎት። ለእያንዳንዳችሁ ሰው የሚጸለይበት ቀን ነው የእሁዱ ቀንና፣ ለእያንዳንዱ እንጸለያለን። የእግዚአብሔርን ጸጋ እንካፈላለን። እግዚአብሔር እጁም ልጁም ያገለግለናል። እጋብዛችኋለሁ። ተባረ ቅዱሳን የበረከቱ ተካፋይ እንዲሆኑ ተጋብዘዋል። አድራሻ፣ አዲስ አበባ ጎፋ መስቀል ክትፎ ፊት ለፊት ወይንም መሰረት ህንፃ ጎን፣ ለበለጠ መረጃ 0993 04 16 08 የክርስቶስ ፈለግ ቤተ ክርስቲያን እጁንም ልጁንም እናያለን።